ዛሬም እንደተለመደ አዲስ ስራ ይዤላችሁ መጥቻለሁ። አንድ ሰው በጋበዛችሁት ቁጥር አምስት ዶላር የሚታገኙበት እንደዚሁም ደግሞ ከቻላችሁት ከሶስት መቶ በላይ ዶላሮችን ልትሰበስቡበት የምትችሉት አፕ ነው ዛሬ ይዤላችሁ መጣሁት። በዚህ አፕ እንዴት አድርጋችሁ አካውንት መክፈት ትችላላችሁ፣ እንዴት አድርጋችሁ ቬሪፋይ ማድረግ ትችላላችሁ፣ እንዴት አድርጋችሁ ደግሞ ከባንካችሁ ጋር ኮኔክት አድርጋችሁ ዊዝድሮ ማድረግ እንደምትችሉት አሳያችኋለሁ። እስከ መጨረሻ አብራችሁን ይቆዩ። ከዚህ በፊት በሰራውላችሁ የኦንላይን ስራዎች ብዙዎቻችሁ ውጤታማ እንደሆናችሁ እየነገራችሁኝ ትገኛላችሁ። በቴሌግራም ብዙዎቻችሁን እያየሁት ትገኛለሁ። ተጠቀሙበት። በተለይ በተለይ ሚፓስ ላይ በትክክል ከሰራችሁ ጥሩ ገንዘብ የሚታገኙበት ፕላትፎርም ነው። ይህ ፕላትፎርም በጣም እጅግ ቀላል፣ የምትሰሩበት መንገድም ቀላል ነው። ኮሚኒቲያችሁ ላይ የሚፓስ ሊንኩን ለሰዎች መጋበዝ፣ ሰዎች እንዲገቡበት ማድረግ፣ ቬሪፋይ እንዲያደርጉ ማድረግ እንደዚህም ደግሞ ለሰዎች የተወሰነ ታስክ አለ ስቴክ በማድረግ የሚታገኙበት ፕላትፎርም ነው። ይህም ፕላትፎርም አንድ ሜክ ማለት ሰባት ዶላር ነው። ስለዚህ ቀላል የሚባል አይደለም። ከዚህ በፊት እንዴት አድርጋችሁ አካውንት ከፍታችሁ ቬሪፋይ እንደምታደርጉት እንደዚህም ደግሞ እንዴት አድርጋችሁ እጅግ በቀላሉ ዊዝድሮ ማድረግ እንደምትችሉት እና ያንን ብር መጠቀም እንደምትችሉት አሳይቻችኋለሁ። እነዚህን ሁለቱን ቪዲዮዎች መመልከት እንዳትረሱት። በዛሬ ቪዲዮ ግን አንድ አፕሊኬሽንን በመጠቀም እንዴት አድርጋችሁ አንድ ሰው በጋበዛችሁት ቁጥር አምስት ዶላር ይሰጣችኋል። እናንተ ደግሞ ፕሮ አክሰስንም የሚታገኙበት ፕሮ የሆነውን ከ20 ዶላር በላይ የምትሰሩበትን እንዴት አድርጋችሁ ማግኘት እንደምትችሉት በዚህ ቪዲዮ የሚያሳያችሁ ይሆናል። እስከ መጨረሻ አብራችሁ ይቆዩ። ይህ ዩቱብ ቻናል ስለ ቴክኖሎጂ እና ኦንላይን ስራዎች የተለያዩ ቪዲዮዎች እየለቀቁላችሁ ይገኛሉ ይገኛሉኝ። ስለዚህ ሰብስክራይብ በማድረግ ፋሚሊ እንዲትሆኑልኝ ባክብሮ ጠይቃችኋለሁ። እኔ ከዚህ በፊት ከስድስት ዓመት አመት በላይ የኦንላይን ስራዎች፣ የተለያዩ ዩቲዩብ ስራዎች፣ የተለያዩ ነገሮችን ስሰራ ነበር። ስለዚህ እዛ ላይ ያገኘኋቸውን ጥቅሞች ለእናንተም እዚህ ላይ አጋራለሁኝ ማለት ነው። አብራችሁን ይቆዩ። የተለያዩ የኦንላይን ስራዎች ስኖረው ሁሉንም ሊንካቸውን፣ ኢንቪቴሽን ኮዳቸውን፣ የተለያዩ ነገሮችን የሚያስቀምጥበት እንግዲህ ቴሌግራም ቻናል አለኝ። ስለዚህ እሱን ጆይን ማድረግ እንዳትረሱት። ዲስክሪፕሽን ስር ታገኙታላችሁ ሊንኩን። ስለዚህ የዚህ አፕሊኬሽን ሊንክ እዛ ላይ ታገኛላችሁ ማለት ነው። በቀላሉ ደግሞ ቴሌግራም ላይ ከገባችሁ በቀላሉ አት ሙሄ አፕ ብላችሁ ሰርች ስታደርጉት በቀላሉ ሙሄ አፕ ታገኙታላችሁ። ፕሮፋይሉ ይሄኛውን ይመስላል። ይህንን ማየት ትችላላችሁ። ስለዚህ አንድ ፒን ያደረግኩላችሁ ስራ አለ። እሱ ምንድነው? በዚህ ስራ እስከ አምስት መቶ ዶላር ማስራት ትችላላችሁ ብዬ አንድ ብሮዘርን አስቀምጬላችኋለሁ። ይህ ብሮዘር ኮሜት ብሮዘር ይባላል። በዚህ ብሮዘር ተጠቅማችሁ አካውንት ከፍታችሁ እንደዚህም ደግሞ ቬሪፋይ ካደረጋችሁና ከባንካችሁ ጋር ኮኔክት ካደረጋችሁ ኢንቪቴሽን ኮድ ይሰጣችኋል። ያንን ኢንቪቴሽን ኮድ ወስዳችሁ ለሰዎች ኢንቫይት በሚታደርጉበት ጊዜ በሚትጋብዙበት ጊዜ አምስት ዶላር ይሰጣችኋል። ስለዚህ ለብዙ ሰው ማጋበዝ ከቻላችሁት እናንተ ብዙ ዶላሮችን የመሰብሰብ አቅም አላችሁ ማለት ነው። ስለዚህ አሰራሩን አሁን እንመለከት። ስለዚህ ወደዚህ ይወስዳችኋል ቀጥታ ለመመዝገብ ብዬ አስቀምጬላችኋለሁ እዚህ ላይ እንደምትመለከቱት ማለት ነው ስለዚህ ሊንክ አለች እቺ ሊንክ ክሊክ ታደርጉታላችሁ እቺ ሊንክ ክሊክ ስታደርጉት ፕሮ አክሰሱን ታገኙታላችሁ ከሀያ ዶላር በላይ ልትሰሩበት የምትችሉት ሊንክ ነው ክሬት የሚያደርግላችሁ እንዴት አድርጋችሁ አካውንት እንደምትከፍቱት አሁን አሳያችኋለሁ ከዛ እሷ ላይ ክሊክ ታደርጉታላችሁ በነገራችን ላይ ይህ ብሮዘር የሚሰራ በላፕቶፕ በፒሲ እና በኮምፒውተር ነው። ስልክ ያላችሁ ስልክ ላይ አክሰስ ማድረግ አትችሉትም። እስካሁን ለዲስክቶፕ ነው የተዘጋጀው። ስለዚህ ይህንን እንድታውቁልኝ እፈልጋለሁ። እዚህ ላይ እንደምትመለከቱት አክሰፕት ዩር ኮሜት ኢንቫይት ዊዝ ፕሮ ኢንክሉድድ ይላል ፕሮ ፕሮ አክሰሱን ለማግኘት ይሄንን ማድረግ አለባችሁ ይላል። አንደኛ ዳውንሎድ ኮሜት ይላችኋል። ዳውንሎድ ታርጉታላችሁ፣ አፕ ዌብሳይቱ ማለት ነው። ሌላኛው ደግሞ ሳይን አፕ ታርጉታላችሁ፣ ሳይንአፕ አድርጋችሁ አካውንት መክፈት ነው። ሌላኛው ደግሞ ምንድነው፣ ኤአይ አለ። ይህ ብሮዘር በተለይ ልክ እንደ አርተፊሻል ኢንተለጀንስ ማለት ነው፣ ኤአይ አለ። ያንን ኤአይ ላይ ገብታችሁ የፈለጋችሁትን ነገር ብላችሁ አንድ ጥያቄ ወይም ደግሞ ሁለት ጥያቄ መጠየቅ ነው። ስለዚህ አትሊስት ዋን ኩዌሽን ዩዚንግ ኮሜት ይላል። ስለዚህ አንድ ጥያቄ መጠየቅ ይኖርባችኋል። ስለዚህ አንድ እንግዲህ በመንዝ ይህን ነው የሚጋፍላችሁ። እዚህ ላይ እንደምትመለከቱት ፕሮ ፎር ፕሮ ፎር ፍሪ ይላል። እዚህ ላይ በዚህ ሊንክ በመጠቀማችሁ ፕሮ ፍሪ መጠቀም ትችላላችሁ። ስለዚህ ክሌም ኢንቪቴሽን የምትላለች እሷ ላይ ክሊክ ታደርጉትና ክሌም ታደርጉታላችሁ ማለት ነው። ከዛ ዳውንሎድ የሚታደርጉበትን አማራጭ ያመጣላችኋል። እዚህ ላይ እንደምትመለከቱት ዳውንሎድ የሚል አማራጭ አለ። ስለዚህ ዳውንሎድ ታደርጉታላችሁ፣ ወደ ዊንዳያችሁ ማለት ነው ወደ ፒሲያችሁ ወይም ደግሞ ላፕቶፓችሁ። ከዛ ኢንስታይል ያደርግላችኋል እዚህ ላይ እንደምትመለከቱት ማለት ነው፣ ኢንስታይል ያደርጋል ዳውንሎድ አድርጎ ፒሲያችሁ ማለት ነው። ከዛ እሱ ኢንስታይል ታደርጉታላችሁ። ኢንስታይል አደራረጉ በጣም ቀላል ነው። ሁሉንም ከዚህ በፊት የምታቀዋችሁን አፕሊኬሽኖች ኢንስታይል በሚታደርጉበት መንገድ ነው ያው ኢንስታይል የሚታደርጉት። ስለዚህ እዚ ላይ እንደምትመለከቱት ዳውንሎድ የሚትላለች ከዛ ዳውንሎድ አድርጎ ከጨረሰ እዛ ላይ ክሊክ ታርጉታላችሁ። ከዛ ኢንስታይል ታርጉትና እዚ ላይ ኢምፖርት የሚላለ እሱ ላይ ክሊክ አድርጋችሁ እዚህ ላይ ደግሞ ምንድነው የሆነ ነገር ብላችሁ መጠየቅ ትችላላችሁ። ቀድማችሁ ግን ኢንስታይል ካደረጋችሁ በኋላ ኢንስታይል ካደረጋችሁት በኋላ በምንድን ነው የምታደርጉት? በሳይን አፕ ታደርጉታላችሁ። በምንድን ነው በሚል ማለት ነው። በኢሜይላችሁ ኢሜላችሁን ታስገባላችሁ። ከዛ ፓስወርዱን ታስገባላችሁ። በቀላሉ ፕሮ አክሰሱን ማግኘት ትችላላችሁ። ሳይን አፕ አካውንት መክፈት ትችላላችሁ ማለት ነው። ቀላል ነው፣ ያው አደራረጉ ማለት ነው። ከዚህ በፊት ስለሚታውቁት ማለት ነው። ከዛ የፈለጋችሁትን ነገር ብላችሁ መጀመሪያ ትጠይቃላችሁ። ከዛ ከታች ኢንቫይት እንደ ኤርን የሚትላለች እሷ ላይ ክሊክ ታድርጉትና ዳብ አካውንት የምትከፍቱበት ማለት ነው። ከዛ ቪው የምትሉ ከሰራለች እሷ ላይ ክሊክ ታድርጉት አላችሁ። እዚህ ላይ ምንድነው ኢንፎርሜሽኑን ታስገባላችሁ። መጀመሪያ ሳይን አፕ ስታደርጉት ኢሜይል እና ፓስወርዳችሁን አስገብታችሁ እንግዲህ ሳይን አፕ አድርጋችኋል። አሁን ደግሞ እዚህ ላይ ምንድነው የምታደርጉት ክሬት ዩር ዳብ ፓርትነር አካውንት የሚል ነገር አለ። ስለዚህ አሁን ምንድነው የሚታደርጉት ክሬት ታደርጉታላችሁ ማለት ነው። ኢሜይል ታስገባላችሁ። ከዛ ሳይን አፕ ታደርጉታላችሁ ወይንም ደግሞ ዊዝ ጎግል የሚል ነገር አለ። ወይም ደግሞ ከጎግላችሁ መርጣችሁ ያንን ጎግል አካውንቱን ከመረጣችሁ በኋላ ፓስወርዱን አስገብታችሁ በቀላሉ ዳብ ፓርትነር አካውንቱን መክፈት ትችላላችሁ ማለት ነው። ስለዚህ ከዛ ኮንቲኒው የምትሉ ላይ ክሊክ ካደረጋችሁ በኋላ እንግዲህ ምን ከፈታችሁ ማለት ነው አሁን ዳብ አካውንት ወይንም ደግሞ አካውንት ፓይኦት የሚባል አካውንት ከፍታችኋል፣ የዳብም ማለት ነው። ስለዚህ አካውንት ከፍታችኋል ማለት ነው። እዚህ ላይ የሰራችሁትን እዚህ ላይ ነው የሚቀመጥላችሁ የሰራችሁትን ማለት ነው። ኢንቫይት ያደርጋችሁ ያገኛችሁትን ሰዎች እዚህ ላይ ነው የምታገኙት። ሌላኛው ደግሞ ምንድነው እዚህ ላይ አካውንታችሁን የሚትከፍቱበት ቦታ ነው። አካውንት የራሳችሁን አካውንት የሚትከፍቱበት ቦታ ነው። እንዴት እንደምትከፍቱት አሁን እርን ያደረጋችሁት የት ይቀመጣል ማለት ነው። እዚህ ዳብ ከመትለው ስር አራት ሳጥኖች አሉ አይደል? እሷ ላይ ክሊክ ሲታርጉት ፕሮግራሚንግ የሚል ነገር አለ። ከዛ ከታች ደግሞ ኮኔክት ባንክ አካውንት የሚል አለ። ስለዚህ አሁን የከፈታችሁት ምንድነው አናሊቲክስ የሚታዩበት ለስንት ሰው ኢንቫይት እንዳደረጋችሁ፣ ምን ያክል ዶላር እንደሰበሰባችሁ፣ ለስንት ሰው ኢንቫይት እንዳደረጋችሁ የሚያሳያችሁ እርኒንጉን ወይንም ደግሞ ያገኛችሁትን ዶላር እዚህ ላይ ነው የሚቀመጥላችሁ ማለት ነው። ከዛ ከታች ትሄዱትና ኮኔክት ባንክ አካውንት የሚል አለ። ከዛ ከባንክ አካውንታችሁ ጋር ኮኔክት ታደርጉታላችሁ። አሁን ደግሞ ማለት ነው እዚህ ላይ የሰራችሁትን ወደ ባንክ አካውንታችሁ እንዲገባላችሁ ማለት ነው። ስለዚህ ይህኛው ላይ በደንብ በጥንቃቄ ሙሉት ልላችሁ ፈልጋለሁ። ምክንያቱም አካውንቱ መጥፋት በጣም ቀላል ነው። አሁን ግን ኮኔክት ባንክ አካውንት የምትል ከስር አለች። እሷ ላይ ክሊክ አድርጋችሁ በቀላሉ ባንክ አካውንታችሁን ትከፍታላችሁ። እዚህ ላይ እንደምትመለከቱት ሌታስ ጌት ኢስታርትድ የምትል አማራጭ አለች። ከዛ ኢሜል ታስገቡትና የራሳችሁን ኢሜል መጀመሪያ የከፈታችሁበትን ኢሜል ታስገቡታላችሁ። ከዛ ሰሚት የምትላለች ከስር ሰሚት የምትሉ ላይ ክሊክ አድርጋችሁ ሰሚት አድርጉታላችሁ። እዚ ላይ የተለያዩ ኢሜል እንዳታስገቡት ኢሜል ታስገባላችሁ። ከዛ ፎን ናምበራችሁን ከስር ይጠይቃችኋል። ፎን ናምበሩን ታስገባላችሁ፣ ስልክ ቁጥር የኢትዮጵያን። ከዛ ሰሚት ብላችሁ ነው የምትቀጥሉት። እንግዲህ ሁለት ነገሮች ነው ኢሜልና ይሄኛው አሁን ደግሞ ቬሪፋይ የሚታረጉበት አካውንት ፐርሰናል ዲቴይላችሁን ቬሪፋይ የሚታረጉበት ማለት ነው። እዚ ቬሪፋይ ዩር ፐርሰናል ዲቴል የምትላለች እሷ ላይ ክሊክ ክሊክ ስታደርጉት ሌጋል ሲማችሁን ፓስፖርትአችሁ ላይ አይዳችሁ ላይ ያለው ሌጋል ህጋዊ ስማችሁን ታስገብታላችሁ ፉል ኔም ማለት ነው። እዚህ ላይ ሌጋል ላስት ኔም እና እዚህ ደግሞ የመጀመሪያ ዩር ኔም የሚል አለ። እሱ ላይ ሁለቱም ላይ የራሳችሁን ህጋዊ ስም ታስገባላችሁ። ከዛ ከታች ደግሞ ኢሜል አድሬስ አለ። ኢሜል አድሬስ ራሱ ሰሌክት ያደርግላችኋል። በጣም ቀላል ነው። የራሱ ሰሌክት ነው የሚያደርግላችሁ አካውንት ስለከፈታችሁት ማለት ነው። ከዛ ደግሞ በርዝ ኦፍ ዴይ ነው እንግዲህ የተወለዳችሁበት ትክክለኛ ኢንተርናሽናል አይዲያችሁ ላይ ሊሆን ይችላል፣ ፓስፖርታችሁ ላይ ያለውን ታስገባላችሁ። ምክንያቱም እንደ አጋጣሚ ሊጠይቃችሁ ይችላሉ። ስለዚህ ስለሚጠይቁ ቬሪፋይ ለማድረግ ስለሚጠይቁ ማለት ነው። እንግዲህ ያንን ታስገባላችሁ ስለ ኮንቲኒዩ ካላችሁ በኋላ አሁን ደግሞ ምንድነው የሚላችሁ ቬሪፋይ ዩር አይደንቲቲ ፐርሰናል ዲቴላችሁን አስገብታችኋል። አሁን ደግሞ ቬሪፋይ ዩር አይደንቲቲ የሚል አለ። እሱ ላይ ምንድነው የምታስገቡት የምታስቀብቱ እዚህ ላይ ሌካል ስማችሁን ታስገቡታላችሁ። ፎቶ አይዲ ነው እንግዲህ ኢንተርናሽናል አይዲ ከሆነ ኢንተርናሽናል አይዲ፣ ፓስፖርት ከሆነ ፓስፖርት ድራይቨር ላይሰንስ ሆነ እሱን ተጠቅማችሁ ኢንተርናሽናል የሆነውን ማለት ነው። ስለዚህ እዚ ሌጋል ሲሙን እዚ እዛ ላይ አይደንቲቲያችሁ ላይ ያለውን ፓስፖርታችሁ ወይንም ደግሞ አይዲያችሁ ላይ ያለውን መጀመሪያ ሲሙን ፉል ኔሙን እዛ ላይ ያለውን ታስገቡታላችሁ። ዴት ኦፍ ባርዝ እዛ ላይ ያለው ዶክመንታችሁ ላይ ያለውን ታስገባላችሁ። ፓስፖርታችሁ ወይንም ደግሞ ናሽናል አይዲያችሁ። ከዛ ከታች ደግሞ እዚ ላይ እንደምትመለከቱት አፕሎድ ዶክመንት የምትላለች አፕሎድ ዶክመንት የምትለው ቬሪፊኬሽን ነው እንግዲህ። ይሄኛውን ሳትጨርሱ እዚህ ላይ የነበረውን ገንዘብ መቀበል አትችሉም። ስለዚህ ይሄኛውን ለማስገባት እዚህ አፕሎድ ዶክመንትስ የምትል ከታች አለች። እሷ ላይ ክሊክ ታደርጉትና ምንድነው የሚታደርጉት እስካን የሚታደርጉበት በሌላ ዲቫይስ ስካን ማድረግ ትችላላችሁ። ለምሳሌ በስልክ ምንድነው የሚታደርጉት ይሄኛውን ስካን ኮድ ማለት ነው። አሁን ያመጣውን እሱ ምንድነው የሚታደርጉት በሌላ ስልክ እስካን ታደርጉታላችሁ። ምንድ ነው? የሚጠይቃችሁ የአይዲያችሁን ይሄኛው ፊት ለፊተኛው ፓርት እና ኋላኛው ፓርት ለዚህ አፕ ትሰጣላችሁ ማለት ነው። በስልክ እስካን ማድረግ ትችላላችሁ። ዲቫይሱ ላይ እንዲከፍትላችሁ ማለት ነው። ስለዚህ በሌላ ስልክ እስካን ታድርጉታላችሁ። ያንን ማድረግ እንዳትረሱት። እስካን አድርጋችሁ ከጨረሳችሁ በኋላ አሁን ደግሞ ሌላኛው ይመጣል። እዚህ ላይ እንደምትመለከቱት አድ አን አካውንት ፎር ፓዮቲስ ለፓዮታችሁ ፓዮት አካውንት ከፍተናል አይደል፣ ግን መጀመሪያ አሁን ለሱ ደሞ ምንድነው ባንክ አካውንቱን እሱ ላይ ምን ታርጉታላችሁ? ሲንክ ታርጉታላችሁ። ይሄ ማለት ፓዮት አካውንታችሁ ላይ ያለውን ወደ ባንካቹ እንዲልክላችሁ ማለት ነው። ልክ ዩቲዩብ ላይ ብዙዎቻችሁ ታቁታላችኋል። አዲሰንስ አካውንት ከከፈታችሁ በኋላ አድሰንስ አካውንታችሁ ላይ ምንድነው የምታስገቡት? ባንክ አካውንታችሁን ታስገባላችሁ አይደል? ልክ ይሄኛው ዌብሳይት ደግሞ ፓይት የሚባል ትከፍታላችሁ። ልክ እንደ አድሰንስ ማለት ነው። እሱ ላይ ደግሞ ምንድነው ኮኔክት የምታደርጉት፣ አድ አን አካውንት ፎር ፓይት ሲ የሚል አለ። እዚህ ላይ አካውንት ሆልደር ኔም ነው፣ እዚ ላይ እንደምትመለከቱት ማለት ነው። ትክክለኛ የባንክ አካውንታችሁ ላይ ያለውን ታስገባላችሁ። ለምሳሌ ኮሜርሻል ባንክ ኦፍ ኢትዮጵያ ከሆነ ከሆነ የሱን ባንክ አካውንታችሁን ስም ታስገቡታላችሁ። አላችሁ ኮሜርሻል ባንክ ኦፍ ኢትዮጵያ የሚለው አካውንት ከፍታችሁ ቡክ አላችሁ፣ ያም ባንክ የባንክ አካውንት አላችሁ አላል፣ እሱን ታስገቡታላችሁ። ከዛ ደግሞ ከታች ስዊት ኮድ አለ። ስዊት ኮድ እንግዲህ ሲቢቴታ ነው አይደል የኒግዲ ባንክ ስለዚህ ስዊት ኮድ ብላችሁ ሰርች አድርጋችሁ ከፈለጋችሁ እሱን ኮፒ አድርጋችሁ እዚህ ታስገባላችሁ። ከዛ አካውንት ነምበር እና እዚህ ደግሞ ኮንፈርም አካውንት ነምበር የሚል ያለ ሁለቱም ቦታ ላይ የእናንተን ያ አካውንት የንግድ ባንክ አካውንት ነምበር አለ እሱን ታስገቡታላችሁ ሁለቱም ቦታ ላይ ሰዓት ሰዓቱ ማለት ነው። እኛን ካደረጋችሁ በኋላ ከዛ ኮንፈርም ታደርጉታላችሁ። በጣም ቀላል ነው። ኮንፈርም ካደረጋችሁ በኋላ ቬሪፋይ ማድረጋችሁ ዲቴል ኢንፎርሜሽናችሁን የሚያሳይበት ቦታ ይሰጣችኋል። ሙሉ ኢንፎርሜሽኑን እስካሁን ያስገባችሁበት የባንክ አካውንታችሁ የቬሪፊኬሽን የሚሉን የሁሉም ነገር ያለበትን ይሰጣቸዋል እሱ ማያት ስላላችሁ ከዛ ፓዮት አካውንትን ከፍታችኋል ማለት ነው ከፓዮት አካውንታችሁ ጋር ምን አደረጋችሁ ቬሪፋይ ያደረጋችሁ ሁለተኛ ደግሞ ባንክ አካውንታችሁንም ሲንክ ያደረጋችሁት ማለት ነው ስለዚህ እዛ ላይ ኢንኮምፕሌት የሚል ነገር ካለ ኢንፎርሜሽኑ በትክክል አልሞልታችሁ ካልጨረሳችሁ እንግዲህ በትክክል ነው ምክንያቱም እዛ ላይ ስትሬት አድሬስ የሚጠይቅበት ቦታ አለ። ስትሬት አድራሳችሁን ያላችሁበትን ሀገር የሚያስመረጥ ቦታ አለ። ዲቴል ኢንፎርሜሽናችሁን ስታስገቡ በትክክል አስገቡት። ፖስታል ኮድ ነው፣ ፖስታል ኮድ ለምሳሌ ታውቁታላችሁ። ብዙዎቻችሁ አዲስ አበባ ዙሪያ የምትገኙ ከሆነ አንድ ሺህ ነው አይደል? እሱን ታስገቡታላችሁ። ያላችሁበት ቦታ ማለት ነው። ያንን አስገብታችሁ ከጨረሳችሁ ኢንፎርሜሽናችሁ ኮምፕሌት ነው የሚላችሁ። ኢንኮምፕሌት የሚል ከሆነ እሱን አስተካክሉ። ኤዲት የሚል ከፊት ለፊት አለች እሷ ላይ ክሊክ አድርጋችሁ አስተካክሉት። በጣም ቀላል ነው። አሁን ደግሞ የማሳያችሁ ምንድነው እንዴት አድርጋችሁ የራሳችሁን ሊንክ ማግኘት እንደምትችሉት ነው። ስለዚህ አሁን ምንድነው የምታደርጉት አንድ ታብ ትከፍታላችሁ። አዲስ ታብ ትከፍቱታላችሁ የራሳችሁን ኢንቪቴሽን ሊንክ ለማግኘት ማለት ነው። አንዱ የመጀመሪያ ታይ ነገር ምንድነው የፈለጋችሁትን ነገር እዚህ ላይ መጠየቅ ነው። አንዱ ታስክ ማለት ነው። ቢያንስ አንድ ነገር መጠየቅ አለባችሁ። አሁን ደግሞ የራሳችሁን ኢንቪቴሽን ኮድ እንዴት እንደምታገኙ ላሳያችሁ። ኢንቫይት እንደ ኤርን የምትላለች ከታች እሷ ላይ ክሊክ ታደርጉታላችሁ። አሁን የምታገኙበትን ማለት ነው። እዚህ ላይ እዚህ ላይ እንደምትመለከቱት ምንድን ነው የሚሰጣችሁ ኮፒ ሊንክ የሚል አለ። እሱ ላይ ኮፒ አድርጋችሁ ይሄኛውን ኢንቫይት ማድረግ ነው ለሰዎች ኢንቫይት በማድረግ በዩቲዩብ በተለያዩ ቻናሎች ማለት ነው። ስለዚህ ኢንቫይት ማድረግ ነው። አሁን ደግሞ የከፈታችሁትን ኢን ፓዮት ቦታ ማለት ነው ለማየት ከፈለጋችሁ ቪው ፓዮት ስምትሎ ላይ ክሊክ ታደርጉትና አሁን ፓዮት አካውንታችሁን አጀስት የምታደርጉበት ቦታ ነው ይሄኛው ኢንተርፌስ ማለት ነው። ለምሳሌ እኔ ከዚህ በፊት አምስት ዶላር አለኝ እዚህ ላይ እንደምትመለከቱት ኤርኒንግ የሚል አምስት ዶላር አለች አይደል? ስለዚህ እናንተ ይሄኛው ለሞከራ የከፈትኩት አካውንት ነው። ስለዚህ ብዙ ሰው እየገባ ይገኛል። ለምሳሌ አሁን 86 ሰው አካባቢ ጋብዣለሁ ከዚህ መካከል የጨረሰው አንዱ ነው። ስለዚህ ያልጨረሰው ምንድነው፣ ብዙዎቻችሁ ክሊክ ታደርጉትና ተተውቷላችሁ። አካውንት ኮኔክት ማድረግ፣ ቬሪፋይ ማድረግ፣ አሁን የነገርኳችሁን ስቴፖች ሁሉንም ስሩት። ስለዚህ ይሄኛው ነው ይህኛ ፌስ ማየት ትችላላችሁ ማለት ነው። ኢንሳይቱ አናሊቲክስ ደግሞ ምን እንደሚመስል እዚ ላይ ገብታችሁ ማየት ትችላላችሁ ምን ያክል እንደሰራችሁ አናሊቲክስ ማለት ነው። ከሰማንያ ስድስቱ አክሰፕት የተደረገው አንድ ሰው ብቻ ነው እዚ ላይ እንደምትመለከቱት ማለት ነው። ስለዚህ ይሄ ብዙ ነገሮችን እዚህ ላይ ማየት ትችላላችሁ። የተለያዩ ጥያቄዎች ካላችሁ ኮመንት ላይ ያስቀምጡልኝ። የዛሬው እዚ ላይ ጨርሻለኝ። ስላዳመጣችሁኝ በጣም አመሰግናችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ቻላ ቆየን።